ለማንኛውም መታረቃችሁ ጥሩ ነው። እንኳን ታረቃችሁ። ግን ልጁ ደግሞ ምን አለ? ኩላሊት እኮ ነው ስትለው ማለት ነው። ወረ ተራ ነገር ነው። ተራ ነገር፣ ተራ ነገር ነው። ሆ እናንተስ ተራ ነገር የምታውቁ አይመስለኝም ለማንኛውም እንኳን ታረቃችሁ ዋናው መታረቃችሁ ነው ይሄ የእናንተ ህይወት ነው እናንተ ናችሁ የምትኖሩት እሺ ለሚዲያም ሰው ብላችሁ አይደለም ለማንም ብላችሁ አይደለም ይሄ የእናንተ ህይወት ስለሆነ መታረቃችሁ ጥሩ ነው እኛ ምንም አልከፋንም ዜና ልንገራችሁ ደግሞ ኢትዮጵያ በለቅሶ አንደኛ ወጣች ጋይስ በለቅሶ አንደኛ ወጣች እኔ ወዴት ነው ይሄ ነገር ጋይስ እ ወዴት እየሄድን ነው? ሰው በስራ ፈጠራ፣ በትልቅ ነገር ይጠራል እንጂ በለቅሶ ያው ቀን የቀን የቀን ደቀን ውሏችን ነው። ሰላም አለይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የሀገሬ ልጆች ሁላችሁም ሰላም ጋይ ሳትቀዝቅዙ እንጂ ምን ነው ቀዝቀዝ ብዙ አዲስ ነገሮች ይፈጠራሉ ግን አጀንዳ በአጀንዳ አጀንዳ በአጀንዳ እየተደራረበብን ጋይስ የትኛውን እንዘግብ እኛ ኮ ለዜና ራሱ ተቸገርን ቀስ እያላችሁ እያረጋጋችሁ አንድ ንድ ሳምንት ይርዘም አጀንዳ ራሱ ምን ነው እኛ ኮ እና ጋይስ ለዚህ ዩቲዩብ ቻናል አዳዲስ ሆናችሁ ሰብስክራይብ እያረጋችሁ ወደ

ውስጥ እንኳን ሶሻል ሚዲያ አይደለም ቤተሰብ መግባት እንደሌለበት፣ በትዳር ውስጥ እንኳን ሶሻል ሚዲያ ቤተሰብ መግባት የለበትም። እኛ ይሄንን ጠፍቶን ነው? ህፃን ልጅ ነን? ለምን እንደዚህ ብላችሁ ካሰባችሁ፣ ታዲያ ሶሻል ሚዲያ ወጣችሁ? ስኩዝሚ ሶሻል ሚዲያ የወጣችሁ ካሰጣችሁ በኋላ ነገራችሁን ሶሻል ሚዲያ ከዘረገፋችሁ በኋላ ከዛ በኋላ ቤተሰብ ራሱ መግባት የለበትም። በትዳር ጉዳይ ምናምን አራባክሽ አልቀረብሽም። እንደዛ ብለሽ ካሰብሽም አፍን አድርገሽ ምንም የሚፈጠር በለም ፀጥ ረጭ ብለሽ አፍነች ትይጂ ነበር። መነጋገሪያ መሆን ፈልጋችሁ መፈመስ ፈልጋችሁ፣ ወይም ደግሞ የሆነ መረዳት የፈለጋችሁት የሆነ ብቻ ጥቅም ፈልጋችሁ ነው የመጣችሁት። ስለዚህ ሚዲያ እስከመጣችሁ ደግሞ ልክ ሚዲያ ላይ እስከመጣችሁ ደግሞ ድረስ ይሄ ሚዲያ ሰው ለምን ተናገረን ለምን ቪዲዮ ሰራብን ለምን እንዲሉን እንዲያሉን ማለት አችሉ ምክንያቱም ራሳችሁ ናችሁ ወደ ሚዲያ የመጣችሁ ገባችሁ እኔ አሁን አንድ ችግር ምን ምንም ይሁን ደርሶብኝ ራሴ ተናግሬ ለዛ ናችሁ ወደ ሶሻል ሚዲያ መተን እንደዚህ ሆነናል ካላችሁ በኋላ እንደገና እንኳን ማለት ጥሩ አይደለም እንኳን ደስ ያላችሁ። እኛ ድሮም አሽቃብጠን ወደኋላ ነው የምንቀረው። አሁንም ምን አገባን፣ ግን ራሳችሁ መታችሁ ሶሻል ሚዲያ ላይ እንደገና ደግሞ እንደዚህ ማለት አልነበረባችሁም። መታረቃችሁ ጥሩ ነው። እኛ ችግር የለብንም። ያው ብትታረቁም ባትታረቁም ለራሳችሁ ነው። ይሄ እናንተ ህይወት ነው። ጋይስ፣ ለማንኛውም መታረቃችሁ ጥሩ ነው። እንኳን ታረቃችሁ። ግን ልጁ ደግሞ ምን አለ ኩላሊት እኮ ነው የተወራረሳችሁት፣ የቤት ዕቃ አይደለም ብላ ስትለው ማለት ነው ልጅቷ። አዎ ወረ ተራ ነገር ነው አላለም ኩዝኩዝሚ። ኩላሊት ነው፣ ተራ ነገር ነው ወይስ አላወቅከውም መስለኝ። አራራራ እናንተስ ተራ ነገር የምታውቀው አይመስለኝም። ለማንኛውም እንኳን ታረቃችሁ። ዋናው መታረቃችሁ ነው። ይሄ እናንተ ህይወት ነው፣ እናንተ ናችሁ የምትኖሩት። እሺ ለሚዲያም ሰው ብላችሁ አይደለም፣ ለማንም ብላችሁ አይደለም። ይሄ እናንተ ህይወት ስለሆነ መታረቃችሁ ጥሩ ነው። ያ ምንም አልከፋንም። እነ ጋይስ፣ ወደ ሌላ ቪዲዮ ሄዳለሁ። ሰበር ዘበር ዜና ልንገራችሁ፣ ደግሞ ኢትዮጵያ በለቅሶ አንደኛ ወጣች ጋይስ። እስኪያስቡት አስቡት። አረ ወይኔ፣ አረ ወይኔ፣ ወይኔ። ኢትዮጵያ በለቅሶ አንደኛ ወጣች። እኔ ወዴት ነው ይሄ ነገር ጋይዝ እ ወዴት እየሄድን ነው? ሰው በስራ ፈጠራ በትልቅ ነገር ይጠራል እንጂ በለቅሶ ያው መቼም አልከፋም። ያው ስራችን ነው የቀን የቀን የቀን ለቀን ውሏችን ነው የቀን ለቀን ይሄ ነገር አያስቅ እንግዲህ ወደ ቪዲዮ እንለፍ። እንግዲህ ኢትዮጵያ እና እንኳን ደስ አላችሁ ኢትዮጵያውያኖች በለቅሶ በዓለም ደረጃ አንደኛ ወጥተናል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። በለቅሶ አንደኛ ወጥተናል። ይህን በማስመልከት እንኳን ደስ ያላችሁ ለማለት ፈልጋለሁ። ምክንያቱም ይሄን ትልቅ ነገር ነው። ነይ አይ አይ። እና እንግዲህ ያው ይሄንን ለማሳወቅ ፈልጌ ነው። እስኪ ወደ ቀጣይ እህታችን አንድ እህታችን ደግሞ ራሴን ላስተዋወቃችሁ ብላለች። እሷን አይተን እንመለሳለን አውራል ብዙ ሰው አንቺ ኦሮሞ ነው አማርኛ በደንብ አያወራን ብሎ ኮሜንት ላይ ያወራ። አዎ እኔ ኦሮሞ ነው፣ ትምህርት ግን ተምሯል። እስከ ሰባት ክፍል ተምሯል። እኔ በልጅነት ነው ተወለድኩት። በጣም ልጆኛ ነው ተወለድኩት። ሕጻን ነበርኩ ሲወልድኩት በጣም አኛ ትልቁ ነን የተወለድ ነው እንግዲህ ምን ታረጋለሽ? አንቺ ሕፃን ነሽ ነው ነው። እና ጋይስ ለማንኛው በያላችሁበት መልካም ጊዜ ሆንላችሁ። ጋይስ ሰብስክራይብ እያደረጋችሁ አብሮነታችሁ አይልየን። እንዲሁም ደግሞ ሀሳብ አስተያየታችሁ ኮሜንት ላይ አሳውቁ። መልካም ጊዜ። ያው በሌላ ቪዲዮ እንገናኛለን። ባይ ባይ ደና